የወፍ ቤት አለ ማለት ነው። የተዝናናን ነው። አይዮ መዝናናት ይባላል። እንደ ተሳፊ ይወጣን ሀዲቃ ህሉ ነፍስ ሸይ ሰው ተዝናኑ። ቤትም እየተሰራ ነው።

ይኸው እዚህ እሾህ አለት ታስታውስ ከሆነ ይሄ እሾህ አለው ማለት ነው። እንትን ነው የሚመስለው ዲ ድሆን እንትን ነው የሚመስለው ድድሆ የለም ግን፣ ይሄ የምን እሾህ ልበላችሁ ቁንቁራ አይነት ማለት ነው። እንደዚህ አይነት ሱስ ል ያ ምር እንነቅራችኋል ሲልም፣ ይሄ ደግሞ እማራ የተሰራ ማለት ነው። የሚታየቸው አንተ ይኸው አዲስ ማራ የተሰራ ለመዝናናት ይሉታል ይሆን። ያው አጋጣሚ ተፈልጋችሁ እንዴት ነኝ? ሰላም ነኝ። በቤቱ ኋላ ጠሳችሁ በዚህ ብትፍቁ ማለት ነው። በጣም ይስቀም መርሐሉ ሀገራችንን ነው የሚያስታውሰን እና እንደዚህ ይመስላላችኋል ውዶችዬ መራ

ዋናን ደስንወላቸኋለሁኝ ከሀዲቃ ወደ ቤት እና ህቶች ቤት ወደ ቤት እየሄድኩኝ ነው ማለት ነው። ያው በጣም ደስ የሚል ነበር ዝግጅት ነበር፣ ዝግጅታቸውም አሪፍ ነበር። ደስ ይል ነበረ። አሁን ወደ ቤት የተመለስኩ ነው ሀዲቃ ትንሽ ተቀምጬ አልሀምድሊላሂ ለኩልሀል ስራ ጠፋ እንጂ ለመዝናናት እንኳን

ይሄ ደግሞ የምታዩት እንደዚሁ መዝናኛ ነው። ሱቅ ምናምን አለው እዚህ ጋር እንትከው ልክ ሞል ማለት ነው። ካሞል ዱሃል የነው አባቴ ኤ ራህና ወይን ራህና ወይን ሃዲ እሽ ካነ ሞል አዚዝ ሞል ይባላል። አዚዝ ሞል ሊጉብኝ ምን ሂና ወለል ምን ሂና በቃ እኔ እኮ ተቆጣጥሬያታለው ብያችኋለው። መኪናይቱ እዚህ ገብተን በዚህ እንወጣለን። የአዚዝ ማል ነው በነገራችን ላይ አዚዝ ማል ይባላል። ያው ዞር ዞር እያረገኝ ነው። አላ ጀዛውን ይፈለው ዘመዝናናት ይባላል አባቲ ይሄው በቁጥር 3 ነን ረቀም ስላታ ኦ በዴን ደኸና አለ ነፍን አለ ያሳር